ያላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት፣ እንኳን ወደዚህ ዩቲብ ቻናል በሰላም መጣችሁ። ለዚህ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱኝ። በለጠነኝ እንደሚታወቀው በዚህ ዩቲብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማረኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ብዙ ኢትዮጵያ የሚጠቀም ምንድን ነው? አማረኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍ እና ጠቃሚ ቪዲዮዎችን እየሰራን እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በቴሌግራም፣ በዋትሳፕ በጎግል ሚት እያስተማረ እንገኛለን። ስልክ ቁጥራችን እዚጋ ጋር ልላችሁ፣ ሀይበሉን ደውልን መመማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት እንግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። አማረኛም በእንግሊዝኛ የተለመዱ አረፍተ ነገሮችን መፃፍ ይላል። እዚህ ጋር እሱ እንደምታዩት ልጀምር። ዛሬ ትንሽ አልተመቸኝም። ዛሬ ትንሽ አልተመቸኝም ብለን መፃፍ ብንፈልግ እንዴት እንደሆነ ላሳያችሁ። ዛሬ ይቅርታ፣ ዛሬ ትንሽ አልተመቸኝም። ስለዚህ በአንድ የሚላል ዛሬ ትንሽ አልተመቸኝም። ዛ አራተኛ ፊደል ስለሆነች ዜድ እና ኤ ሬ አምስተኛ ናት አሪ ዛሬ ት ቲ እንጠቀማለሁ፣ ን ኤን እንጠቀማለሁ። ሽ ባለውለ ፊደላት የስናየች ዛሬ ትንሽ አ ኤ እንጠቀማለሁ፣ ል ኤል እንጠቀማለሁ፣ ተ ቲና ይ መ ኤም ቸ ሲችኝ ኝ ጂ ንጠቀምና ም ኤም ስለዚህ አልተመቸኝም በአንድ ላይ ምን ይሆናል? ዛሬ ትንሽ አልተመቸኝም። ዛሬ ትንሽ አልተመቸኝም ው ዛሬ የሚለው እንደዚህ ጣፍኩኝ። ትንሽ የሚለው እንደዚህ ጣፍኩኝ። አልተመቸኝም የሚለውን ደግሞ እንደዚህ ጣፍኩኝ። ዛሬ ትንሽ አልተመቸኝም። ኦኬ፣ ቀጣይ ደግሞ ይቅርታ በኋላ እደውላለሁ። ይቅርታ በኋላ እደውላለሁ። ኦኬ፣ ይቅርታ በኋላ እደውላለሁ ማለት ብንፈልግ ደግሞ እንዴት እንደሆነ አላሳያችሁ። ይቅርታ በኋላ እደውላለሁ ይላል አማርኛው ማለት ነው። በአንድ ለሚላል ይቅርታ በኋላ እደውላለሁ ይላል። ይ ዋይን ንጠቀማለሁ፣ ቅ ኬን ንጠቀማለሁ፣ ር አርን ንጠቀማለሁ። ታ አራተኛ ፊደል ስለሆነች ቲናዬ ይቅርታ። በቢ ኋ ኤች ዩ ኤ ላ ኤል ኤ በኋላ። ይ ንጠቀማለሁ፣ ደ ዲ ው ደብሉ ንጠቀማለሁ፣ ላ ኤል ኤ ለ ኤል ኢ ሁ ኤች ዩ እደውላለሁ ስለዚህ፣ በአንድ ላይ ይቅርታ በኋላ እደውላለሁ ይላል ማለት ነው። ይቅርታ የሚለውን እንደዚህ ጣፍኩኝ፣ በኋላ የሚለውን እንደዚህ ጣፍኩኝ። እደውላለሁ ይቅርታ በኋላ እደውላለሁ ይላል ማለት ነው። ኦኬ። ቀጣይ ደግሞ እኔ በጣም ደስ ብሎኛል። የሆነ ነገር ደስ ካላችሁ እኔ በጣም ደስ ብሎኛል ብላችሁ መናገር ብትፈልጉ እንዴት እንደሆነ ላሳያችሁ። እኔ በጣም ደስ ብሎኛል። ኦኬ፣ አማርኛውን አንብበው እኔ በጣም ደስ ብሎኛል። በአንድ ላይ የምንላል እኔ በጣም ደስ ብሎኛል ይላል። እኔ በጣም ደስ ብሎኛል። ኦኬ፣ እኔ በጣም ደስ ብሎኛል። እ ኢ እንጠቀማለሁ። ኔ ኤንና ኢ እኔ በቢ አንደኛ ፊደል ስለሆነች ጣ አራተኛ ናት፣ ቲና ዬ ም ስድስተኛ ናት፣ የም ብቻዋን። በጣም ደ ዲ ስ ኤስ እንጠቀማለሁ። ደስ ብ ቢ እንጠቀማለሁ። ሎ ኤል ኦ እኛ ጂኤንኤ ልኤል እንጠቀማለሁ፣ ብሎኛል። ስለዚህ እኔ በጣም ደስ ብሎኛል፣ እኔ በጣም ደስ ብሎኛል። እኔ የሚለው እንደዚህ ጣፍኩኝ፣ በጣም የሚለው እንደዚህ ጣፍኩኝ፣ ደስ ብሎኛል የሚለው ደግሞ እንደዚህ ጣፍኩ ማለት። ስለዚህ በአንድ ላይ እኔ በጣም ደስ ብሎኛል ይላል። እኔ በጣም ደስ ብሎኛል። ኦኬ፣ ቀጣይ ደግሞ እህቴ ጎበዝ ተማሪ ናት፣ እህቴ ጎበዝ ተማሪ ናት የሚለው እንዴት እንደሚጻፍ ደግሞ ላሳያችሁ። ኦኬ፣ አማርኛው ምን ይላል? እህቴ ጎበዝ ተማሪ ናት። በአንድ ላይ እህቴ ጎበዝ ተማሪ ናት ይላል። እህቴ ጎበዝ ተማሪ ናት። ኢ እንጠቀማለሁ፣ ህ ኤች እንጠቀማለሁ፣ ቴ ቲናኢ፣ እህቴ ጎ ጂኦ፣ በ ቢኢ፣ ዝ ዜድ እንጠቀማለሁ፣ ጎበዝ ተ ቲኢ፣ ማ ኤምኤ ሪ አራይ ተማሪ ና ኤንኤ ት ትንጠቀማለሁ ናት። ስለዚህ በአንድ ላይ እህቴ ጎበዝ ተማሪ ናት ይላል። እህቴ ጎበዝ ተማሪ ናት ይ እህቴ የሚለው እንደዚህ ጣፍኩኝ፣ ጎበዝ የሚለው እንደዚህ ጣፍኩኝ፣ ተማሪ የሚለው እንደዚህ ጣፍኩኝ፣ ናት የሚለው እንደዚህ ጣፍኩ ማለት በአንድ ላይ እህቴ ጎበዝ ተማሪ ናት ይላል። ኦኬ ኔክስት ደግሞ ቀጣይ አመት እመጣለሁ ቀጣይ ዓመት እመጣለሁ። ለመፃፍ ብንፈልግ ደግሞ አብረኒ ቀጣይ ዓመት እመጣለሁ። ኦኬ ቀጣይ አመት እመጣለሁ። በአንድ ላይ ቀጣይ አመት እመጣለሁ ይላል። ቀ ኬና ኢ አ ቲና ኤ ይ ዋይ እንጠቀማለሁ። ቀጣይ አ ኤ እንጠቀማለሁ። መ ኤም ኢ ት ቲ እንጠቀማለሁ። አመት ቀጣይ አመት ኢን እጠቀማለሁ መ ኤም ኢ አ ቲና ኤ ለ ኤል ሁ ኤች ዩ ስለዚህ እመጣለሁ፣ ባንድ ላይ ምን ይላል? ቀጣይ አመት እመጣለው ይላል። ቀጣይ አመት እመጣለው። ቀጣይ የሚለውን እዚህ ጋር ድረስ እንደዚህ ጣፍኩኝ። አመት የሚለው እንደዚህ ጣፍኩኝ። እመጣለው የሚለው እንደዚህ በአንድ ባንድ ላይ ቀጣይ አመት እመጣለው ይላል። ቀጣይ አመት እመጣለው። ኦኬ ቀጣይና የመጨረሻ ደግሞ ምን ይላል? ሂሳብ መማር እፈልጋለሁ። ሂሳብ መማር እፈልጋለሁ ብለን መጻፍ ብንፈልግ ደግሞ ሂሳብ መማር እፈልጋለሁ። ኦኬ ሂሳብ መማር እፈልጋለሁ። በአንድ ላይ አማርኛው ምን እላል? ሂሳብ መማር እፈልጋለሁ ይላል። ሂ ኤችአይ አይ ሳ ኤስኤ ብ ብን ንጠቀማለሁ ሂሳብ መ ኤም ኢ ማ ኤም ኤ ር አር እንጠቀማለሁ መማር ሂሳብ መማር እ ይንጠቀማለሁ። ፈ ኤፍ ኢ ል ኤል እንጠቀማለሁ። ጋ ጂ ኤ ለ ኤል ኢ ሁ ኤች ዩ እፈልጋለሁ። ስለዚህ በአንድ ላይ ሂሳብ መማር እፈልጋለ ይላል። ሂሳብ መማር እፈልጋለሁ። ሂሳብ የሚለው እንደዚህ ጣፍኩኝ፣ መማር የሚለው እንደዚህ ጣፍኩኝ፣ እፈልጋለሁ በአንድ ላይ ሂሳብ መማር እፈልጋለ ይላል ማለት ነው። ስለዚህ የዛሬ ትምህርታችን አማርኛ በእንግሊዝኛ የተለመዱ አረፍተ ነገሮችን እንዴት እንደምንጥፍ አብረን አይተናል ማለት ነው። ዛሬ ትንሽ አልተመቸኝም። ይኸው እንደዚህ ጣፍኩኝ። ይቅርታ በኋላ እደውላለሁ። እንደዚህ ጣፍኩኝ። እኔ በጣም ደስ ብሎኛል። ይህንም እንደዚህ ጣፍኩኝ። እህቴ ጎበዝ ተማሪ ናት። ኦኬ። ቀጣይ ዓመት እመጣለሁ። ሂሳብ መማር እፈልጋለሁ። ስለዚህ የዛሬ ትምህርታችን ይህን ይመስላል። እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። ቴንኪው